እንደምትመለከቱ የዛሬ የምነግራችሁ አሳፋሪ ዜና በምለው እናስተካክላለን ማለት ነው። ሁላችሁንም የምነግራችሁን ነገር እያስተዋላችሁ አዳምጡኝ ማለት ነው። ከጤንነት ከጉዳታችን ውጭ ምንም የሚያመለክተው ነገር አይኖርም ማለት ነው። የዛሬን ይዤላችሁ የመጣውን ነገር ማለት ነው። ሀሳቡን በደንብ አድርጋቸው እስከ መጨረሻው አዳምጡኝ ማለት ነው። የሮማናቻን አላይክ፣ ሼር፣ ስብስክራይብ ማድረጋችሁን አትርሱ። ሰላም ሰላም፣ የሮማን ቻናል ተከታዮችሁ በሙሉ እንደምን አላችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር መዝገን እንደምን አላችሁ? ዛሬ ደግሞ ይዘንላችሁን የመጣን አንዳንድ ነገሮችን እየላችሁ መጥቻለሁ ማለት ነው። በኢትዮጵያ እንደምትመለከተው ዛሬ የተመረቀው በኢትዮጵያ ህዝቦች ይፋ የተደረገውና የተነገረው ያለው ማለት ነው። በአሁኑ ሰዓት እንግዲህ እንደምታዩት ማለት ነው እና። በወንዶችም በሴቶችም እንዴት እንዴት እንደሆነ ነው። በሀሳቡን ከነሙሉ ማስረጃ ነው የምነግራችሁ ማለት ነው እየተከታተላችሁኝ። እንግዲህ እሱም ማምረጥ ያለባችሁ እናንተ ናችሁ ይሆናል አይሆንም ብላችሁ ማለት ነው። ጥቅሙና ጉዳቱ እናንተ ነው የምታዩ ማለት ነው። በኢትዮጵያ ላይ እንግዲህ ዳሌ በመሰራት እና ጸጉር መላጣ የሆኑት ሰዎች ጸጉሩን ናግሎ ተከላ ተጀምረዋል ማለት ነው። ዳሌው ሴቶቹ እንደዚሁ መቀመጫቸው ምናምን የሚባለው ነገር አለ የሰውነታቸውን ማስተካከያ ምናምን የሚባል ነገሮች ኢትዮጵያ ላይ ዛሬ ተጀምሮላቸዋል እና ደግሞ ውበት የእርጅና ወደ ወጣትነትን ሰውነቱን የእርጅናው የመደበቅ እድሜያቸው ከፍ ያለው እድሜያቸው ከፍ ያለ ሰዎቹን ወደ ልጆች በመመሰል በመቀየር በመለወጥ እና ደግሞ ብልት ምናምን ሲሉም ሰምቻለሁ። እሱ ነገር መስጦ መርና ሱንነት በጣም ጠለጠ እሱ ምናምንም አለ። ዳል ደረት ደረትም የወንዶቹ መስለኛ ደረትም መሰራት ጸጉሩም ውበቱም ብሉ ነገር ነው፣ ግን የሀገሬ ልጆች እኔ እዚህ ጋር የምነግራቸው ነገር በስፖርት ሰውነታችሁን ወጣትነታችሁን መደበቅ ከፈለጋችሁ በስፖርት በስፖርት እና በአመጋገባችን በአመጋገባችን ላይ በደንብ አድርገን ደህና ነገሮችን እየበላን ይህን ሁሉ ወጪ አውጥታችሁ ሕክምና ከምትታከሙ እንትና ከምትሉ ማለት ነው ወጪ አውጥታችሁ ይህን ከምትሰሩ የራሳችሁን የሆነ ውበታችሁን የራሳችሁን ማንነታችሁን ይዛችሁ ማለት ነው እንትና ብትሉ ማለት ነው የበለጠ የበለጠ ውበታችሁ ያማረ ይሆናል ማለት ነው። እና እንደዚያ ስትበሉ ጤናማ ትሆናላችሁ፣ ጤናማ ታገኛላችሁ። ግን ይሄ ነገር ምንድነው መሰላቸው? የጊዜያዊ ውበት የጊዜያዊ ቆንጆ ነው። ብታዩ የምትመዝኑ ያ ነገር በኋላ ምን እንደምመጣባችሁ ለምሳሌ አንድ ሰው ኋላውን ለማስተካከል ቢፈጀው ምን ያህል ዓመት መቀየር አለበት? ያ ነገሮችስ ምን መመገብ አለበት? ምን መውሰድ አለበት? እንደ ተፈጥሮ ነገር የሚሆን ነገር የለም። የተፈጥሮ ነገር ውበታችን የተፈጥሮ ነገር፣ ከምንም አይገኝም። ከምንም ጋር እንደፈለጋችሁ ትሆናላችሁ። ያ ነገርም ሊሆን ይችላል ግን የሞከረ ሰው ነው የሚያውቀው ማለት ነው። እና አንዳንድ ጊዜ እንደ ተሰርቶ ያዩት ያሉት ሰዎች እንደምታዩ ማለት ነው። ብዙም የስራነታቸው እና ውበታቸው አንዳንድ ጊዜ ልውጥ ጥላል እና ጤንነታቸውም ታጡታላችሁ። የአይምሮአችሁ ምልክት ነገሮችን ሊኖርባችሁ ስለምችለው ግን ምንድነው ማድረግ ያለባችሁ። ጠንቀቅ ማለት ይኖርባችኋል ብዬ ነው የምነግራችሁ፣ ማለት ነው የሀገሬ ልጆች የምትሰሩ ግን ባትሰሩ ይመረጣል። በራሳችሁ ነገሮች ምንም ነገር እንደራስ ነገር ጤና ለሰው ልጅ እዚች ምድር ላይ የማይመለሰው፣ እውነቴን ነው የምነግራችሁ የማይመለሰው ነገር ጤናማ አይመለስም። እውነቴን ነው የምነግራችሁ ጤና ጌትን ልናገኘው እና ምን ልላችሁ ፈልጋለሁ መሰላችሁ፣ እንደ ራስ የሚሆን ነገር የለም። እንደ እንደ ራስ ጤናማ የሚሆን ነገር የለም ብዬ ነው ማስበው ማለት ነው። እንደ ራሳችሁ ጤናማ የሚሆንላችሁ ነገር አይመስለኝም። ግን ይህን ነገር ለመሰራት ለምትፈልጉ ሰው ልጅ መብቱ ነው። ለምን ትሰራልክ? ለምን ታደርጋልክ? ማለት መብት የለንም። ማሰራት መብታቸው ነው። ይችላሉ፣ አለመሰራትም ይችላሉ፣ መሰራትም ይችላሉ። ይሄን ነገር የራሳቸው መብታቸው ነው። እኛ ምንድን ከለከላቸው አንችልም። ግን እኔም በአንድ በራሴ በኩል እንደምላቸው በርሰንት ማይላቸው ነገር የጤና ጉለት ይኖራችኋል። የጤናማ ጉለት ይህን ያክል ጤናማ ነኝ ብላችሁ አግኛለሁ ብላችሁ ለውበት ለተወሰነ ጊዜ ውበት ለመታየት ነው። ግን ጉለቱ ምን ያክል ነው ብላችሁ